ልጁን አግቢ። ስንት አመቱ ነው ልጁ? ተማሪ ነው ወላ ሰራተኛ? ሰራተኛ። እሺ፣ እሱስ ምን ይላል? ማለት ተዋዳ ተዋዳችሁ ነው ወዶሽ ነው ወላም እንዴት ነው ነገሩ? ተዋዳችሁ ነው ወይስ እንዴት ነው ነገሩ? ምን አይነት ጥያቄ ነው የምትጠይቁ? ሴትው ከዚህ በላይ ምን ማስረጃ ትፈልጊያለሽ? ልጅቷ እኮ ለመመለስ ራሱ ቃላት አጥሯት እኮ ልቧ ቅልጥ ብሏል። ሌላ ምን ትበልሽ ታዲያ። ጉድ እኮ ነው ያገሬ ሲጀመር የሚቀለድበትና የማይቀለድበትን ነገር ለይተን ማወቅ አለብን። እንደዚህ ያለ እድል ሲመጣላችሁ ለማንም መናገርም ሆነ ለማንም ማዋየት አይጠበቅባችሁም ማለት ነው። ኢትዮጵያ እያለው እንዲህ ሲባል ሰማ ነበር። አንዲት ሴት አግብታ ቆይታ ያነ ባሏ ጋር መግባባት አቅቷ ተፋታ። በቅርቡ ሌላ ወንድ ካገባች ወይ እከሌኮ ጭኑርጥም ነው እከሌት እኮ አገባች ሲባል ሰማ ነበር። ምንላችሁ ፈልጌ ነው ይቺ ልጅ ባለ ትዳር እንደነበረች ስትናገር ሰምቻት ነበር ማለት ነው። እና ምን አይነት እንደው ጭነር ጥብ ሰውዬ ቢሆን ነው እንደዚህ ያለ እድል እንዲ እንዲገጥማት ያደረገላት አሉ፣ እንጂ አንዳንድ ደረቆች ማለት ነው። እነሱም ተረግሞኛን ማስረግሞን የሚለያዩ እንደው ቀና ይውጣላችሁ። ራላህ እየኔ ነው ሾፈኝ፣ እንደው ሸቃላነት መሮኛል። እስከ መቼ ነው እንደው በመዳም ፕላን የምመረው? አራግዘኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? አለሁ፣ አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች ዛሬ ደግሞ ለየት ባለ ቪዲዮ ነው የመጡት። ሀሳብ አስተያየታቸውንም ከስድብ ነጻ የሆነ ኮመንት ላይ አስቀምጡልኝ ማለት ነው በነገራችን ላይ የሚያሰድብ ነገር አለው ብዬ አላምንም። ይህ እንግዲህ ከስንት አንድ የሆኑ እህቶች ናቸው ይሄን እድል የሚያገኙት፣ እና ስለዚህ እንደ አጋጣሚ ይሄን እድል አግኝተው ቀለል አድርገው አይተውት ለማለፍ የሞከሩ እህቶች ካሉ እንዲማሩበት ለእነሱም እንዲደርስ ቪዲዮን ሸር ብታደርጉልኝ ላይክ ብታደርጉልኝ ደስ ይለኛል ማለት ነው። ያው እሱም እንግዲህ ምንድን ነው መሰላችሁ ቀጥ ብዬ ወደ ገደለው ልግባ። ስራ ተረክቶብኛል፣ ምሳ ልሰራ ነው ማለት ነው። እንግዲህ አንዲት እህታችን ከኢትዮጵያ ወደ ሳውዲ አረቢያ ለስራ ታመራለች ማለት ነው። ለስራ እንግዲህ ስታመራ እንደድሏ ሆኖ አላህ ከመልካም ሰዎች ጥላትና ጥሩ ቤት ገጥማት እየሰራች ትገኛለች ማለት ነው። ልጅቷ እንግዲህ አሁን ላይ ከ23 አመቷ እንደሆነ ነው የተናገረችው። ኢትዮጵያ እያለች ባለ ትዳር እንደነበረችና የሁለት ልጆች እናትም እንደሆነች ተናግራለች ማለት ነው። እና እንግዲህ እሷ ማለት በ23 አመት ውስጥ የሁለት ልጆች እናት ነች ማለት ነው። መሳላ አላ ያሳደገልሽ ልጆችሽን እና ልጆቿን ለማሳደግ ነው እንግዲህ የታችን ወደ ሳውዲ አረቢያ የተሰደደችው። ሳውዲ አረቢያ ደማም አካባቢ እንደምትገኝ ነው እየተናገረችው። በነገራችን ላይ ብዙ ጊዜ ደማም አካባቢ ያሉ አረቦች በጣም ከባድ ሰዎች ናቸው ሲባል ነበር የምሰማው። እሷ ግን የደረሷት መልካም ሰዎች እንደሆኑ ስትናገር ሰምቻለሁ ማለት ነው። በጣም ጥሩ ሰዎች እንደ ልጆቿ ነው የምታየኝ። የኔ ኩያ የሆኑ ልጆች ያሏት ልብስ እንኳን ስትገዛልን አንድ አይነት ነው ለሰዎች እንኳን ስታስተዋውቀኝ አይን ሰራተኛ ናት ብላ ለመናገር ሁሉ ይከብዳታል። ብቻ ብዙ ነገር ብላለች፣ እንግዲህ ጥሩ ሰዎች እንደሆኑ መስክር አላቸዋለች። መሻላ አላህ መጨረሻውን ያሳምርልሽ። ጥሩ ነው ማለት ነው እና ወደ ቤተሰቦች አንድ አይነት ልብስ ማልበስ ወይንም እንደ ቤተሰብ እንደ እህት ማየት ብቻ ሳይሆን እንግዲህ ከዚያም አልፎ መዳሟ እንግዲህ ወንድ ልጅ አላት ብላለች እና ለዚያ ወንድ ልጇ ይችን ልጅ ማጋባት እንደምትፈልግ ለሰራተኛዋ በተደጋጋሚ ጥያቄ አቅርባልኛለች እያለች ነው ማለት ነው። እንግዲህ መዳሟ በተደጋጋሚ ጠይቃት፣ ልጅቷ የመዳሟን ጥያቄ መቀበል ስላልቻለች መዳሟ በቤተሰቦቿ ብሎም በጓደኞቿ ማለት ነው በራሷ በመዳም ቤተሰቦች እና በመዳም ጓደኞች እያስጠየቀቻት እንደሆነ ተናግራለች እና ልጅቷ በዚህ መሀል እንግዲህ ግራ ስለገባት ምን ትመክሩኝ ያላችሁ የሀገሬ ልጆች ብላለች። እና ልጁ ጤነኛ ነው ወይ ተብላ ስትጠይቅ አው ጤነኛ ነው፣ በሚገባው ጤነኛ ነው ብላለች። ተማሪ ነው ወይ ሰራተኛ ነው ስትባልም አረ ሰራተኛ ነው ብላለች። ከአንች ጋር ያለው ግንኙነትስ ምን ይመስላል? ልጁ የፍቅር ጥያቄ አቅርቦልሻል ወይ ስትባል አይ እስካሁን ድረስ ከልጁ ምንም አይነት ጥያቄ አልመጣለኝም፣ ብቻ በጣም ነው የሚያከብረኝ። ይሁን እስኪ በጣም ነው የሚያከብረኝ አክብሮኝ ነው የምኖረው፣ ግን ምንም ነገር ብሎኝ አያውቅም ብላለች ማለት ነው። በነገራችን ላይ ጨዋ ወልዶ ጨዋ ያሳደገው ከሆነ አላህን የሚፈራ ከሆነ ሀታ ፍቅር እንኳ ቢይዘው ከእሷ ማለት ነው ለእሷ በቀጥታ ከመናገር ይልቅ አንድ ወንድ እውነት ትክክለኛ ትዳር ፈላጊ ከሆነ ያች ልጅ ለጥሩ ነገር የሚፈልጋ ለትዳር የሚፈልጋ ከሆነ ሲጀመርም እሱ መናገር አይጠበቅበትም። ቤተሰብ አለ ለቤተሰቡ ተናግሮ ቤተሰቡ ደግሞ ያችን ልጅ ወይንም የዚያችን ልጅ ቤተሰቦች ተናግሮ ያለውን ነገር እንዲጨርሱለት ነው ማድረግ የሚችለው አደለም? ወይም ማድረግ ያለበት ነገር። ግን ለጊዜያዊ ለስሜት ማብረጃ ቢፈልጋት ኑሮ ከእናቱ ተደብቆ ለሰራተኞቹ ብቻ ተነግሮ ያለውን ነገር ወይም ከሷ የሚፈልገውን ነገር ማግኘት ይችል ነበር። ነገር ግን ልጁ እውነት ሥርዓት ያለው ከሆነ ሐላል ነገር የሚፈልግ ከሆነ ለእናቱ ነግሯት ሊሆን ይችላል። የምንላችሁ ፈልጌ ነው። አፈቅርሻለሁ ብሎሻው ቃል ወይ እሱ ነግሮሻል ወይ ምናምን ስትባል አልነገረኝም ብላለች እና እንደ እኔ ለእናቱ ነግሯት ሊሆን ይችላል። ሰራተኛችሁን ወድጃታለሁ፣ ስለዚህ ማግባት ፈልጋለሁ ካለ እናቱ ነገሩ እንድጨርስለት ለእሷ አሳልፎ ሰጥቶም ሊሆን ይችላል ነው ዋናው ቁም ነገሩ የምንላችሁ ፈልጌ ነው። የሀገሬ ልጆች መጀመሪያ ላይ እንዳልኳቸው መግቢያ ላይ የሚቀለድበትና የማይቀለድበትን ነገር ለይተን ማወቅ አለብን ብያቸዋለሁ። ይህ ደግሞ የህይወት ጉዳይ ነው። በህይወት ደግሞ ቀልድ የለም። ያገሬ ልጆች፣ ይቺ እህታችን ሁለት ልጆቿን ጥላ የተሰደደችው ገና በሀያ ሶስት አመቷ ሁለት ልጆችን አፍርታ እነሱን ለማሳደግ ብላ ነው ጥላቸው የተሰደደችው። አታ ነው ቢኖራት ቢደላት ኑሮ ልጆቿን እየተንከባከበች ማሳደግ ትፈልግ ነበር። ገብቷቸዋል። ስለዚህ ስላጣች ስለተቸገረች ነው የተሰደደችው። አንድ ልጁ በሀራም ነገር አልፈለጋትም። ሴትዋም ደግሞ ሀራም ነገር አይደለም የጠየቀቻት እየጠየቀቻት ያለችው በሀላሉ ምንገር ነው። ገባችሁ? ደብቃ ወይ ማለት ልጅየው ጤና የሌለው ሁኖ ቢሆን ችግር ቢኖርበት ኑሮ ለምን ብለሽ ምናምን ነገር የሷ ልጅ ሌላ ሰው ማግባት ስለማይችል ነው። ስለዚህ አረቦች ጋር ሂዶ ሚስት ቢፈልግ ስለማገኝ ነው። እናማ እንዳታደርጊ ምናምን ብለን ልንላት እንችል ነበር ግን ልጁ ጤነኛ ነው። አልሀምዱሊላ ሰርቶ እሷ ማስተዳደር ይችላል እና ብታገባው ምን ችግር አለው ነው የኔ ጥያቄ። ሲጀመር እንደዚህ ያለ እድል ስታገኙ እውነቴን ነው የምላችሁ፣ ለማንም ማወያየትም ማንንም ለማንም መናገር አይጠበቅባችሁም። በሀላል እስከሆነ ድረስ አይደለም የሳውዲ ዜጋ ይሁንና የሌላ ሀገር ዜጋ ቢሆን ምን አገባችሁ? የኢትዮጵያን ቃሚ ጫታ ወንድ አግብተሽ እድሜ ልክሽን እያከሽ ከምትኖሪው አንቺንም ቤተሰቦችንም ችግርሽን የሚያራግፍልሽን ወንድ አግብተሽ እንዲሁ በነጻነት ትኖሪ አይሻልሽም? እሱን አገባሽ ማለት ልጆችሽን አምተሽ በነጻነት የተሻለ ኑሮ ታኖሪያለሽ። የተሻለ ትምህርት ቤት ታስገቢያቸዋለሽ። ይማራሉ። ነገ ከራሳቸው አልፎ ሕዝባቸውን ሀገራቸው የሚጠቅሙበት እድልም ሊፈጠር ይችላል። ስለዚህ እንደኔ አግቡ ነው። እየቀለድኩ አይደለም፣ ወላይ ከምሬ ነው። በቃ ማለት ቀልድ ነገር እና ቁም ነገር ያሁኑ ልጅቱ የተመተው ስለሆን ቁም ነገር ባወራ ማለት ነው ብዙ ጊዜ ሳቅ ስለሚያጠቃኝ ቀልድ ይመስላችኋል፣ እንጂ እንደኔ ብታገባው ምን ችግር አለው ነው። እስኪ ችግር አለው የምትሉቶች ካላችሁ ደግሞ ኮመንት ላይ አስቀምጡ። ግን እኔ ችግሩ አልታየኝም። ሌላኛው ጠያቂዋ እንዴት ነው ፍቅር ይዞሻል እንዴ? ከእሱ ጋር በጣም ፍቅር ይዟታል። ልዩ ሲጀመር ማለት ነው። ድብ እንብላለች ብታያት፣ ማውራት ራሱ አቅቷቷል ስትጠየቅ ማለት ነው። ልቧ ሸተት ትልትል ነው። በቃ እሷ ራሱ ማለት ነው። እንዲሁ ልዩ ይጠይቀኛል ዳርዳር እያለች ነው እንጂ ልዩ ባይወደኝ ምናምን ነገር እያለች ተምታቶባት እንጂ ልጅቱ ራሱ ለማግባት ፈቃደኛ ነች፣ ከአነጋገሯ እንደሰማኋት ከሆነ ማለት ነው። እና ግን እስኪ እንደ ሁለት መንታ መንገድ ስትሆኑ አይደለ? እስኪ እከሊት ልጠይቃት፣ እስኪ ለከሊት ላወያት የምትሉት ነገር እንደዚያ ነገር ስለሆነባት እንጂ ልታወያይ የመጣችው እሷ። ነገሩ ውስጧን ራሱ ይዟታል። በቃ ሰው አግቢ ዝም ብለሽ ሞኝ አትሆኝም። እኔ እሷን ብቻ ሳይሆን ሁላችሁንም ቢሆን እንደዚህ ያለ እድል ከገጠማችሁ አግቢ። እኔም ተወኝማ። የዛኔ ሳውዲ አረቢያ ልጅ እያለሁ ሳላወቅ ቀርቼ ነው እንጂ መዳሚ ወንድማ ይንዳ አግብቼ በነበረ የዩኒፎርሜን ማሰሪያ እያዘ ጉትት ሲያደርግ ያኔ ማለት ነው። አይ ተኝማ፣ ለካሱ ሰው አውቆ ነበር፣ ነይ የፀጉሬን ስሪ ነይ ምናምን ሲልኝ ነበር። ግን የዛኔ የታወቅኩኝና ዛሬ ቆጠረብኝ። እንዳልኳችሁ መግቢያ ላይ እንዲሁ አንዳንድ ወንዶች ጭናቸው እርጥብ ነው የሚባለው በምክንያት ነው መሰል። እንዳልኳችሁ የሁለት ልጆች እናት ነች ባሏን ፈታ። ምን አይነት ጭን እርጥብ ቢሆን ነው እንደዚህ ያለ ድር እንዲገጥማት ያደረገ ነው? አንዳንድ ደረቅ ወንዶች አሉ እንጂ ማለት ነው። እነዚህ ጭነ ደረቆች እነሱም ተረግመው እኛንም አስረግመው ሂደው አይደለም እንደዚህ ያለ እድል ይቅርና ወንድ የሚባል እንኳ በዙሪያችን ድርሽ እንደሌለ የሚያደርጉ እንዲሁ ጉድ እኮ ነው። የሀገሬ ልጆች እና አላህዬ እንዲሁ ለሁላችንም ይህን እድል ይግጠምን ነው ብሎ አሁን ይህንስ፣ ስንቶቻሱ ጨቅ የምትሏላቸው ምንም ቢሆን ምንም የሀገሬ ልጅ ይሻለኛል። ምንም ቢሆን ምንም የሀገሬ ልጅ ይግደለኛል። አረ ደዛ እናትዬ፣ ጅል ጅል ሳለው ድሮ ቀረ ድሮ ቀረ። እንደ ከኢትዮጵያ ውጭ ወደ ውጭ ስለ ነበረ ኢትዮጵያ ላይ የሀገር ጫታም ወንድ አግብቼ ከእኔ የሚጠብቅ ማለት ነው ችጋራም፣ ይሄን ያክል መሰርተች ነ ገንዘብሽን እካፈልሻለሁ፣ በአንቺ ብር አገባለሁ፣ ጓደኛሽን እጠብሳለሁ፣ እናትሽ እንዲህ እና፣ ታዲያ ከእንደዚህ ካለው ወንድ ጋር ስትቃጠለኝ ከምትኖሪው በስርዓት ካግብቶ በስርዓት ከያዘሽ እኔ ከንትኑ ከዜግነቱ ምን አለኝ? ዋናው ሀላል ሊሆንልኝ እና እናንተ ምን ትላላችሁ? እስኪ ሀገሬ ልጆች ደግሞ እንግዲህ ኮመንታችሁንም እናያለን። ለእህታችን ግን የሚጠቅማትን ነገር ተናገሩ። እንዲሁም እንደዚህ ያለ እድል ከገጠማችሁ ወላይ አትቀልዱ። ጤነኛ መሆኑን ካወቃችሁ ደግሞ የሳውዲ አረቢያ ዜጎች ናቸው ብላለች። ስለዚህ ምን ትፈልጋለች እና እንደዚህ ያለ እድል ከገጠማችሁ እንዳታሳልፉ ነው የዛሬ መልእክቴ። ለእህታችንም ደግሞ ሀሳባችሁን ኮመንት አስቀምጡላት። በሌላ ቪዲዮ እስከምንገናኝ ሰላሙ ነው።